ሰላም ሰላም ቤተሰብ እንዴት አመሻችሁ? እንዴት ተዋላችሁ? በያላችሁበት ያለም ዳርቻ ሰላማችሁን ብዙ ትትርፍርፍ ይበል። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ትንሽዬ ነገር ማሳያችሁ ነገር አለ። ተብዙ ጥቂቱ ይባላል፣ ተብዛት ጥራት ነው የሚባለው እና እና ከብዙ እንትን ውስጥ ትንሽ ነገር አሳያችኋለሁ ማለት ነው። እና ተከታተልኝ እስከመጨረሻ። ውዶቼ ማሮቼ፣ ያው ዛሬ ከቤት የማልወጣው ቤት ውስጥ ነኝ። ኮተቴን እየረተብኩ ነው ማለት ነው። እንግዲህ ኮተቴ እየረተብኩ ነው ላችኋለሁ። ምንድን ነው ምን ይዘሽ ልና የመጣሽ ብታላችሁ፣ እንግዲህ ከፊት ለፊት ያለው ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ያው ወደ ሀገር ለመሄድ ስታስቡ ኮተቴ ይበዛላ? ኮተቱ በጣም ይበዛባቸዋል፣ እና እንደኔ ሳልቫጅ ምናም ምናም ምናም የምትሰበስቡ ሰ ልጆች እና ሰዎች ማለት ነው። እና ኮተቱ በጣም ይበዛል። ይሄ አሁን ይሄ ግን ከዚህ ሀገር አይደለም የገዛሁት ይሄ ሁላ ማለት ነው። ይሄ አራት ሜትር ነው አንድ ቀሚስ ሲወጣው ብዬ አስባለሁ። ይሄ አራት ሜትር ነው። ይህም እንደዛው ማለት ነው። ይሄንተን ይሄን ማራት ሜትር ነው። እንተናላት ሻሻላት አላባሻሻለው ማለት ነው። ይሄም እንደዛ አራት አራት ሜትር ነው። ይሄ ሁሉ አይ ትንሽ ነገር ላሳያችሁ ነው እንጂ እሱ ይሄው ከበት ሁሉ የሞላ ነው። ምን ከላስላ ይቀረጥ ይባል 3 ቀን አያልቅም። እና ትንሽ ነገር ላሳያችሁ ነው። ምን ትሉኛላችሁ? እና ይቺ ደግሞ ይሄም እንደዛው። እነኝህ ደግሞ አላባሽ አላባሽ ብዬ የገዛኋቸው ናችሁ። በአንዳንድ ነገር ይሆናል። ምን ያካክል ነው የገዛሹ ታላችሁኝ። ዋጋውን በደረጃ በደረጃ በደረጃ አሳያችኋለሁ ማለት ነው። ይቺ ሻንጣ ደግሞ ተሰቅላ ሳያት፣ ወይኔ ውበቷን! እንደኔ ድፈት አርጎብሻል ብዬ ማለት ነው አንቺ መናዴ ውበት እንደኔ ደፍቶብሻል። ከኔ ጋ ነው አኪያኪልሽናነ ከኔ ጋ ነው የምትሄዱ ብዬ ከኔ ጋር ኳ ትላችኋለሁ። ይች ነው ማለት ነው። ቀለል ያላት ናት። ያ በጣም ቀላል ናት። ወጣ ስትለው እንደዚህ ማለት ትልቅ ከተማም ሆነ ትንሽ ከተማም ሆነ በቃ ለእጅ በቃ በጣም ቀላል ናት። ሞባይላችሁ ብዙሽ ከሸከፋ አድርጋችሁ ሞባይል እኔ እዚህ ጋር ሸከፍ አረጌ። የብር መክተቻ ደግሞ አላት ከውስጥ እንዴት ለብቻዋ ማለት ነው። ይሄ ለሞባይል ትበቃለ እያስባለሁ። ይሄን ይመስላል አችኋለሁ። እቺ ነካ ነው። እኔ እንኳን እንደዚህ ያለ ነገር መቅረጥ አልወዱም፣ ግን ያ ስራ ስራ ሰምፋታ ልጅ ላፋታ የሚባለው ነገር አለ አይደል? ይሄ ደግሞ ሁለት አዳዲስ ነው። ይሄ በጣም ይሄ ሸራዎች ናቸው ማለት ነው። ታስቡ ሁሉ የሞላ ነው እያቸዋለሁ። ግን ያው አዲስ ነገር ስታዩ ከዛ ሀገር ምን ይዘሽ መጣሽ ላላቺ ማለት የነ እንደነሱ ምንድን ነው የሚባለው ወይ ገቢ መንቋቋት ብቻ ሆነዋል እኮ ያቺ ያ እነኚህ ስለማሩ ነው። በነገራችን ላይ በጣም ሞልቷል ራሱ የገዛሁት ኮተት በጣም ብዙ ነው። አራት ሻንጣ ምናምን አይችለውም። የስንት ዓመት ኮተት ሰላችሁ። ግን ያው ግማሹን ጥለዋለሁ፣ ግማሹን ሸክፈዋለሁ፣ ግማሹን ደግሞ ይዤው እጓዛለሁ ማለት ነው። እና ውዶቼ ማሮቼ ምንላችሁ ፈልጌ ነው አሁን ይህን ኮተት ለምን አቀረብሽው ታላችሁኝ ኮተት አታብዙ በአጠቃላይ እኔ ኮተት ማብዛት ጥሩ አይደለም። ኮተት ሲገዛ በሽታ ነው፣ በሽታ በሽታ አገር ገብቶ ምንም አይፈየድም። ግን እቺ ታምራለች። እንደዚች ያለ ጥቅም አላ ቶታ ስትሉ ልቃ የር ተረቃላችሁ። ይሄም ይሄንን ደግሞ እንትን አሳፋዋለሁ ብዬ ነው የገዛፋት ማለት ነው። ምንድነው ብቻ ማሰፋዋለሁ ለብጃማ ዬን የገዛሁት እዛ አሰፋለሁ። ይሄንንም ለብጃማ እነኝ ሁሉንም ለብጃማ ለብጃማዎችን ይቼ ገዛሁት። የእዚህ ነው የሴትዮዋን ብጃማ ቆሻሻ ስለምጥለው ምንም ይዤው ስለማን ሄድ ከእዛ እኔ እዛ ጨርቁን ይዤ ሂጅ እዛ አሰፋለሁ። ያው ነው ዞሮ ማለት ነው። ይሰራልኛል። የእዚህ ሰልባ ያስፈልግ ሰልባ ማለቴ ወይ አማርኛ እንትኑ ከአንዱ ይሄ ቢጃማ ማለት ነው። የዚህ አሰፋፍ አያስፈልግም። እዛ ሀገር ሄዱ ማለት ነው መሳቂያ ነው የሚያደርጋው። እና ይሄ ደግሞ ለቀሚስ ነው ይሄ ማለት ነው ተተንኮሻኮሻ ፋሽን ይሄው፣ ይህን ይመስላል። ከረሩ ማለት ነው ምንድን ነው ይባለው ቀጣ ላይ ነው ነው እንደ ሀገራችን ቀሚስ። ደግሞ ደሞ ስል ቀይራቸዋለሁ በዛ በዚህ ውስጥ እንደ አይ እንኳን እና ሁላችሁም ጸሎት አድርጉልኝ፣ ጸሎት አድርጉልኝ። ነገሮች ቢሳኩልኝ ሀገር ብገባ ደስ ይለኛል። ሁላችሁም በደዋችሁ አስቡኝ፣ እስልምቶቼ በደዋ አስቡኝ። የምትወዱኝ የምታከብሩኝ የምወዳችሁ የማከብራችሁ የምሳሳላችሁ የምትሳሱልኝ በቪዲዮ ብቻ አይታችሁ አስኒበርች ጠንክሬ ለምትሉ በጣም ነው የማመሰግነው። ማንነቴን አታውቁም፣ በቪዲዮ ብቻ ነው የምታውቁኝ ነው። ስለዚህ ያው ፈጣሪ ያክብርልኝ፣ ከኔ በላይ ፈጣሪ ውደዳችሁ። ሁላችሁም የሰው ዘር በሙሉ በሰላም እንደወጣ በሰላም ለሀገራችሁ ይመልሳችሁ ማለት ነው። በስደት ያለው እህቶች ወንድሞቼ፣ ለሀገራችን በሰላም ይመልሰን ሁላችንም ይላለው፣ እና ሌላው ደግሞ ምንድን ነው ምላችሁ፣ በቃ ሁላችሁም በየሃይማኖታችሁ ጻፈ ታርገው ሀገራችን ሰላም እንዲያደርግልን ዞሮ መግቢያችንን ማለት ነው። ቢያንስ በቃ ምንም ሆንን ምንም ሆንን የትም ሀገር ዞርን የትም ሀገር ዞርን ያው ኢትዮጵያ ነው በኢትዮጵያ ነው የምንጠራውና ሁላችሁም በየሃይማኖታችሁ አድርጉ ጸሎት አድርጉ። ፈጣሪ አንድ ነው። ሰላም ሆኖ በቃ ሁላችንም ከስደት ሀገራችን ገብተን የምንኖርበት ማለት ነው እና ዞሮ ዞሮ ዞሮ ዞሮ አገር ነው ወሳኙ ማለት ነው። ከምንም እና ከምንም በላይ ሀገርን የመሰለ ነገር የለም። ቢከፋም ቢለማም አገራችን ይሻላል። ኑሮ ተወደደ፣ ምንም ምንም ምንም አለ፣ ያው አገር ነው አዋጩ ማለት ነው። የሰው አገር ጭን ለማጌጥ ነው፣ ብሩን ሰብስበ ነው ሰብስበ ነው። ምንም እንትን የለም። ይቻለም ከንቱ ናት። መቼም እንደምንጠራ እናቅም፣ መቼም እንደምንሄዳ እናቅም። ስለዚህ ልፋት ብቻ ነው ልፋት ብቻ አንድ ቀን ይሄ ይመጣል ብለን አናስብም ማለት ነው። ስለዚህ እህቶቼ፣ ወንድሞቼ ይህንን ነው የምላችሁ ማለት ነው። በተረፈ ለዛሬ እንግዲህ ይብቃን መሰለኝ ሳ ይብቃን ብዬ አስባለሁ። ያ እንደው ዝም ብዬ እንደው ትንሽ ነገር ልልቀቅበት ብዬ ነው ዝም ብዬ ቁጭ ተ ምን ማለት ነው? አሁን ከቤት እና ዛሬ ያው ልጆቹ ሰርግ ስለሚሄዱ ልጆች ልጆቼ ስላልመጡ ለዛ ነው ይህን የሰራሁላችሁ ከህንድ ሀገር ይዤ የመጣሁት። ለምን አላሳየሽኝም ላላችሁ ጥያቄ እንዳትጠይቁኝ ማለት ነው፣ ጥያቄ እንዳትጠይቁኝ አሳይቻችኋለሁ። ትንሽ ነው እንትን ያሳየኋችሁ ከእሷ ልብስ ጋር ማለት ነው። አሁን አዲስ ነው የመጣው። ይሄ እዛ ገዝተኑ ሲሞላብን ተው ነው የቀረው። ግን እዛ ውስጥ አጅብዋለሁ ከበ ከበት ውስጥ አጅብዋለሁ ማለት ነው። ማለት አጅብዋለሁ ስላችሁ ለአማርኛ ለአማርኛ ግር እንዳይላችሁ ከበት አድርጌው ነው እንጂ ብዙ ነው። በዛ ሆቴል ብቻ ትቶሽ ይለቅ የአለም ልብስ ይበል ብላችሁ ደው አርግልኝ ትታሽ→ ላቅ ያለው ልብስ የሆነ በኋላ ይለቅ ይባላል። በኋላ ይለቅልሽ ነው የሚባለው። እና እንዲ ፏ ብትን ነው በሀገራችን እንግዲህ ኑሮም ተወደደም አልተወደደም ገብተን እንደ ፏ ብትን ነው እንግዲህ እነሱ ፏ ብትን እያለን ሁሌ በሰው ሀገር ማጨናቅ መጠበባል እንደ ራሱ ጉዳይ ነው። ሀገርን የመሰለ ነገር ግቡ፣ ግቡ። እኔ ግቡ ነው የምላችሁ። ያላገባችሁ አግቡ፣ ያልወለዳችሁ ውለዱ። ትዳርስ ለማያስ ለማያስፈልጉ በጠሎት ፈጣሪያችሁን ጠይቆ ከዛ ውጭ ያገባችሁ ባል ደግሞ አተፍቶ ውስጥ ተመጨረሻው ዝለቁት ማለት ነው። እና በተረፈ ሰላማችሁን ብዝት ተረፍረፍ ያርግልኝ፣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ ሁላችሁንም። እና ደህና ሁኑልኝ የኔ ማሮች የኔ ውድወች እላችኋለሁ። ቻው ባይ ባይ። መልካም ምሽት ይሆንላቸው። መሽቷል፣ እኛ ጋር እየመሸ ነው ያው ማታ ማታ ቪዲዮ ስለምሰራ ማታ ማታ ነው ቪዲዮ የሚለቀውና፣ ደህና ሆኖልኝ ይመሮች